ሰላም ውድ ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን። ጋ መልካም አበበ ነኝ። ይህ አቤ ፊደል አካዳሚ ነው። እንኳን ወደ አቤ ፊደል አካዳሚ በደህና መጣችሁ እያልኩኝ ዛሬም እንደተለመደው የአማርኛ ትምህርቶችን አረፍተ ነገር ምስረታ ይዤላችሁ መጥቻለሁ። ቪዲዮ ሁሌም በተከታታይ እየለቀኩኝ ይገኛለሁ። ወደፊት የሚመለክ ይሆናል። ይህ ቪዲዮ እንዲደርሳችሁ ደግሞ ሁሌም ላይክ፣ ሸር፣ ሰብስክራይብ በማድረግ እንዲደርሳችሁ ማድረግ ትችላላችሁ። ትምህርቱን ኦንላይን የምትፈልጉ ደግሞ ከታች ባለው ስልክ ቁጥር እየገባችሁ በተለያዩ የሶሻል ሚዲያ አማራጮች እናንተን በሚመቻችሁ ኢሞ፣ ዋትሳፕ፣ ቴሌግራም እየገባችሁ ማናገር ትችላላችሁ። እኛ ኦንላይን የምናስተምር ይሆናል። ትምህርቱ አማርኛ ብቻ ሳይሆን እንግሊዝኛ፣ ሂሳብም ሌሎች ትምህርቶችንም እየሰጠን ነው የምንገኘው። ከታች ገብታችሁ አናግሩን። ሁሉ ነገር እኛ ጋ አለ። ዛሬ ቀጥታ ወደ ትምህርቱን ቀጥል፣ ከዚህ ጋ ነው የምንጀምረው። እዚህ ጋ ስንጀምር ተ ይላል፣ ተማ ማ ሪ ሪ አጠቃላይ ሲነበብ ምን ይላል? ተማሪ ይላል። ተማሪ እዚህ ጋ ደግሞ ነ ነ ኝ ኝ ስናነበብ ነኝ ነኝ። አጠቃላይ ምን ይላል? ተማሪ ነኝ ይሆናል። ተማሪ ነኝ።

ዳ ለ ለሁ ሁ አጠቃላይ እወዳለሁ፣ እ ወዳለሁ። እሺ ሁለቶችም ቃላት ስናጋጥማቸው ደግሞ ጨዋታ እወዳለሁ የሚል አረፍተ ነገር ይሰጥናል። ጨዋታ እወዳለሁ። እያንዳንዳቸው ጨዋታ የሚለው ቃል ነው፣ እወዳለሁ የሚለው ቃል ነው። ሁለቱ አንድ ላይ ሲሆን አረፍተ ነገር ጨዋታ እወዳለሁ። እዚህ ደግሞ መ መ ዝ ዝ ሙ ሙ ር ር አጠቃላይ መዝሙር ይላል። መዝሙር መዝሙር እዚህ ደግሞ እ እ ች ች ላ ላ ለ ለ ሁ ሁ ሲነበብ እችላለው ል እችላለሁ ሁለቱን አንድ ላይ ደግሞ መዝሙር እችላለው ተብሎ ይነበባል። መዝሙር እችላለሁ። ኦኬ። እዚ ጋ ደግሞ ጎ ጎ በ

መሆን አለብኝ እዚህ ደግሞ ።

ዛ ታ ታ ለለሁ ሁ ሲነበብ እወዳታለሁ። እወዳታለው ስናገጣጠመው እናቴን እወዳታለሁ። ለእናነባለን እናቴን እወዳታለሁ። ኦኬ፣ አሁን ደግሞ እዚጋ ነው። እዚጋ ደግሞ አ አ

ል ል ሲነበብ ናፍቆኛ ይሆናል ናፍቆኛ ል አጠቃላይ አባቴ ናፍቆኛል ብለን እናነባለን። አባቴ ናፍቆኛል። ኦኬ እዚ ጋ ደግሞ ሁ ሁ ለ ለ ት ት ሁለት

ለኝ ኝ አለኝ አለኝ ስናነበው ሁለት ወንድም አለኝ ይሆናል። ሁለት ወንድም አለኝ እዚህ ጋ ደግሞ ህህ ቴ ቴ ሲነበብ

ደ ች ች ስናነበብ ሄደች ይሆናል። ሄደች ሄደች አጠቃላይ እህቴ አሜሪካ ሄደች እህቴ አሜሪካ ሄደች ብለን እናነባለን። እዚህ ደግሞ መ መ መ ማ ማ ር ር አጠቃላይ መማር ይሆናል። መማር መማር ያ ያ ስ ስ ከ ከ ብ ብ ራ ራ ል ነበብ ያስከብራል ይሆናል። ያስከብራል ገጣጥመን ስናነበው ደግሞ መማር ያስከብራል ብለን እናነበዋለን። መማር ያስከብራል። ኦኬ፣ እዚህ ጋር ደግሞ ማ ማ ር ር ር ሲነበብ ማር ይሆናል። ማር ማር አ ፋ ፋ ጭጭ ሲነበብ ጣፋጭ ጣፋጭ። ነነ እጋ ደግሞ ው አለች ውው እዚ ጋር እንደዚህም ወደታች አላት ው እንደዚህ አድርገን ይህም ደግሞ እንደዚህ እንደዚህ መጽሐፊያው ስለጋረዳት ነ ይቅርታ አድርገን እንደዚህ እናደረግና እዚህ ጋር ደግሞ ቀጥላላት። ስለዚህ ነው አጠቃላይ ሲነበብ ማር ጣፋጭ ነው ብለን እናነባለን። ማር ጣፋጭ ነው። ውድ ቤተሰቦች ለዛሬው ያለ ትምህርት እዚጋ ያበቃል። ቀጣይ ደግሞ ሌላ ቪዲዮ እየላችሁ መጣለሁ። ቪዲዮ እንደርሳችሁ ደግሞ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንዲሁም የደወር መርኩታ መጫ ኖቲፊኬሽን እያወራችሁ መከታተል ትችላላችሁ። እኛን ለማግኘት ደግሞ ከታች ባለው ስልክ ተጠቅማችሁ አብቴ ፊደል አካዳሚ የሚለውን ማግኘት ትችላላችሁ። ኦንላይን ለመማር የተለያዩ ሶሻል ሚዲያ መራቂዎችን ተጠቅመን እንሰጣለን። የሚመቻችሁን ተጠቅማችሁ እናንተ አናግሩም ባይቻው፣ ደህና ሁኑ። አመሰግናለሁ። መልካም ጊዜ